በነገራችን ላይ በነገራችን ላይ ይሄ የምሰራው ቪዲዮ ለአዲስ ዩቱበሮች ይጠቅማል። እስከ መጨረሻው ብታዳምጡት ይጠቅማችኋል ለአዲስ ዩቱበሮች። አዲስ ዩቱበሮች ይጠቅማችኋል። እኔም እስኪ እንደዛ አድርጊ ተብዬ ነው። አዲስ ዩቱበሮች ይጠቅማችኋል። አዳምጡት እና እኔ እንዳልኳችሁ አድርጉ። እኔ ልጅቱ ነግራኝ ነው ያደረግኩት። እናንተ ደግሞ አድርጉ ሞክሩ ብያችኋለሁ። አሰላሙ አሌይኩም ረህመቱላሂ ወበረከቱ። እንዴት ናችሁ ጓደኞቼ? ከእኔ ጋር አልሀምድሊላ ሁሉ ሰላም ነው። ሰብስክራይብ ያደረጋችሁ በጣም ነው የማመሰግነው። ላይክ ኮሜንት፣ አስተያየት የምሰጡኝ በሙሉ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ያኔ ዩቱብም ያላችሁ ቤተሰብ እንሆን እንደማምረላለኝ በተረፈ በኮሜንት አስተያየት የምትሰጡ ልጆች፣ አሁን አንድ ጓደኛዬ በነገራችን ላይ ያኔ እማውቃት ያው በሶሻል ሚዲያ ነው፣ ግን አንዳንድ በጣም ቀና ልጆች አሉ። እናንተ እንድታርጉ፣ እናንተ እንድትበረቱ፣ ይሄ ቢሆን ይሄ ያስጠላል፣ ይሄ ይሄ ቢሆን ይሄ ያምራል የሚሉ ልጆች፣ በጣም መልካም ልጆች አሉ። እና እኔ እስከዛሬ አሁን ቪዲዮ ስሰራ እኔ አላቅም ማለት አሁን ቪዲዮ ስሰራ ይሄ ቪዲዮ አሁን አሁን የምቀረጸው ቪዲዮ አሁን ይሄ እያወራሁ የምቀረጸው ቪዲዮ ያግድም ነው፣ በአግድም ማለት ነው። እና እስከዛሬ የምቀረጸው እኔ እንደዚህ ቀጥታ ስልኩን በቁም ነው የምቀረጸው። ያ ዩቲዩብ አይቀበለው ማለትና፣ ሾርት ግን እንደዛው እኔ እንደምቀረጸው ነው። አሁን ሾርት ላይ ያለ ሾርት የምለቀው ቪዲዮ አሪፍ ነው፣ ችግር የለውም። የሾርት ቪዲዮ በዚህ እኔ አሁን በአግድም በቀረጽኩት ቪዲዮ አይቀበለውም። ይሄኛው ግን ረጃጅሙ ቪዲዮ ቀጥታ እንደዚህ ያግድም መሆን አለበት፣ ያግድም መሆን አለበት አሉ። ያው እስከ ዛሬ አላወቅኩም እና ይሄንን የነገረችኝ አንድ በቲክቶክ ማቃት ፋሚሊ ናት። እና ምልላችሁ ነው፣ በሶሻል ሚዲያ በጣም ብዙ ልጆች እና በሶሻል ሚዲያ በጣም ብዙ እማውቃቸው በጣም መልካም ልጆች፣ እዚህ ዩቱብ ራሱ በጣም በጣም መልካም ልጆች አሉ እና ሶሻል ሚዲያ አንዳንዴ ይጠቅማልም ይጎዳልም። መጥፎ ሰዎች እንደ አይናችን እንደሚያየው መጥፎ ሰዎች እንደሚያጋጥሙት መጥፎ ሰዎች ጋር ተገናኝተን እንደምንጭበረበረውም ሁሉ በጣም ደግሞ በጣም ምርጥ ምርጥ ልጆች አሉ ለማለት ፈልጌ ነው። እና ይህንን የነገረችኝ በኮሜንት በጣም አመሰግናለሁኝ፣ በጣም አመሰግናለሁኝ። ይኸው ዛሬ አሁን ለሙከራ ቪዲዮውን ሰራሁት እንዳለችኝ አድርጌ። በነገራችን ላይ በጓደኞች ቤት ምናምን ሄጄ ሳየው ትክክል፣ እሷ እንደነገረች ነው። እንደዚህ በአግድም ማለት ነው። እና አብዛሀኛ ደግሞ ይሄ ለጀማሪ ዩቱበሮች ይጠቅማችሁ ይመስለኛል፣ እንደ እኔ አስተያየት ማለት ነው። እና እኔም አላቅም ነበረም እና ደግሞ ስሙቲ በጣም ነው የማመሰግነው። ልጅቱ ስሙቲ ትባላለች። በጣም ነው የማመሰግነው ለሰጠሽኝ አስተያየት። በጣም በልብ ከልብ ከልብ አመሰግናለሁኝ እና ሰርተን እንደዛ አድርጋችሁ ቀርጻችሁ ረዣዥም ቪዲዮ ልቀቁ። ሸርቱ ቪዲዮ ግን ዩቱብ አይቀበለውም። ትክክለኛ እንደዚህ ስልኩን አቁማችሁ ነው የምትለቁት ሾርት። ይሄ ግን ረዣዥም ቪዲዮ ከሆነ ግን እንደዚህ በአግድም ነው። አሉ የመደም ቅመሞች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ላይክ ኮሜንት፣ አበረታቱኝ እና፣ ደግሞ እንግዲህ ቤተሰብ እንሆን። አበረታቶኝ ውድ ጓደኞች የመዳም ቅመሞች በጣም አመሰግናለሁኝ።